መኩሪያ ሰው መሳይ አንበሳ፣ ግርማ ሞገሱ፣ መልኩ፣ ቁመናው፣ ድፍረቱና ቁጣው በእርግጥ አንበሳ ነው። ባህሪው፣ አስተሳሰቡ ወደ ሰው ይወስደዋል። ከሰው ጋር ተላምዶ አብሮ እየዋለና እያደር ምንም የአንበሳ ስራ ሳይሰራ በፍቅር ከሰው ልጅ ጋር አብሮ መቀጠሉ አስገራሚ ነበር። ስሙም የሰው ነው። ስያሜውንም የወረሰው የመጀመሪያው የክቡር ዘበኛ አዛዥ የነበሩት መኩሪያ ባንቴቡ መጠሪያ ነው። የክቡር ዘበኛ ስፖርት ቡድን የሚጠራው በሱ ስም ነው። ዋንጫ ባመጡ ጊዜ ያጀባቸዋል፣ የድላቸው ተካፋይ ይሆናል። ይህንን አንበሳ ከህፃንነቱ አንስቶ በማሳደግ ዝነኛ ያደረገው ሀምሳ አለቃ ገብሬ አበበ ነው። መኩሪያና ገብሬ የተገናኙት በድንገት ቢሆንም ያለፉት እንደ ቤተሰብ እስከ ለሞታቸው ድረስ ተዋደው ነው። ክቡር ዘበኛ ወደ ህዝቡ ለመግባት አንበሳ አላምዶ በአስደናቂ ፍጥነት ማህበረሰቡን ለመቀላቀል የቻለ ነው። ይህንም ሊያደርግበት የሞከረው አስርጎ ወደ ህዝቡ ገብቶ መፈንቅለ መንግስት ለማድረግ ስላሰበና መግቢያ ቀዳዳ ለማግኘት እንደነበር ዘበኞች ያስረዳሉ። አንድ ቀን አለቀው ሰልፍ ላይ ክቡር ዘበኛ አንበሳ ለማሳደግ እንደሚፈልግ አስታወቁ። ፈቃደኛ የሆናችሁ እጃችሁን አውጡ አሉ። አንበሳ ለማሳደግ መፈለግ ሞት እንደሆነ ገብቷቸዋል። ሁሉም ፍርሃት ነበረባቸው። እናም ሁሉም ፈቃደኛ ባለመሆኑ አንበሳ የማሳደጉ ነገር ሊቀር ሆኖ ምን እንደነካው ሳይታወቅ ተራ ወታደሩ ገብሬ እጁን አውጥቶ እኔ ያሳድጋለሁ በማለት ፈቃደኝነቱን ገለጸ። ለሁለቱም አንዲት ክፍል ቤት ተሰጣቸው። ገብሬ አምተዳ ሲይዝ ሚዜው ሆነ። ስምንት ልጆችን ሲወልድ ሁሉንም መኩሪያ እየተንከባከበ አሳደገለት። ባልና ሚስት ወደ ጉዳያቸው በሄዱ ጊዜ ልጆቹን እስከሚመጡ ያቆይላቸዋል። አንድ የክቡር ዘበኛ ልብስ አጣቢ መኩሪያ በድንገት ከጀርባው ስለመጣበት ራሱን ስቶ ሆስፒታል ገብቷል። መኩሪያ ከጀርባው የመጣበት ዋናው ምክንያት የጥላሁን ገሰሰን ዘፈን ሲሰማ አጣቢው የዘፈነ ነበርና ጥላሁን ገሰሰን ጋር አብሮ ተቀጥሮ ስለነበረ የጥላሁን ውብ ድንቅ አዘፋፈንና ለዛ ያቀሱ ስለነበር የጥለውንን ዘፈን ለማዳመጥ ብሎ ቀረበ። አደለም የጥለውንን የብዙነሽን፣ የሌሎች የሌሎችንም ጋር በጣም ያዳምጥ ነበር። በጊዜው የቅርብ መነጋገሪያ ሆኖ መስከረም 11968 1968 ወታደራዊው መንግስት በሰጠው ትዕዛዝ ኮማንዶዎች አየር መንገድ ጥሰው ገብተው ብዙ ሰዎችን ገድለው ነበር። ሞክራ እዚያው ግቢ ነበር። ለገብሬ በጣም አስቸገረ። የሰጋ ሊያደርስ በመቃረቡ ገብሬ አንበሳውን ታሟል ከግቢው ይዞት ወደ ሐኪም ቤት ሄደ። ግን መኖሪያ ቤታቸው ሲደርሱ ሰላም ሆነ። በድጋሚ አየር መንገድ ሊወስደው ሲሞክር ደግሞ ተቆጣ። ለካ በስድስተኛ ስሜት ዋሱ መፈንቅለ መንግስት ሊደረግ መሆኑን ተረድቶት ነበር። መኩሪያ ይህን ብቻ አይደለም የሚያደርገው። የቦክስ ግጥሚያ ሲደረግ ገብሬ ጋር ትሪት ያሳያሉ፣ እርስ በርስ ይደባደባሉ፣ አንዱ ያሸንፋል። መኩሪያ በሚያሸንፍበት ጊዜ ገብሬ ዱላ አንስቼ እመታሃለሁ ሲል መኩሪያ ዱላ አይወድም ጥሎ ይሄዳል። በዚህን አጋጣሚ አለቃውን በማክበሩ የተነሳ ገብሬ ያሸናፊ ይሆናል። በዚህን ጊዜ ህብረተሰቡ ብዙ ትሪቶችን ያያል። ና በመኩሪያ አየር መንገድንም ብዙ አስተዋውቋል። አዲስ አበባን ለማጸዳት ሲባል ሁሉም ከቤት ወጥቼ አላጸዳም በሚልበት ጊዜ መኩሪያ ይወጣል ሲባል ሁሉም መኩሪያውን ለማየት በደስታ በፈቃደኝነት ያጸዳ ነበር አዲስ አበባን። የገብሬ የመጀመሪያ ልጁ መኩሪያን ወደ ትምህርት ቤት ወላጅ አምጣ ሲባል መኩሪያውን አንበሳ ይዞ ይሄድ ነበረ። በዛ ጊዜ መኩሪያ ወደ ትምህርት ቤት ሲሄድ እንዳለ አስተማሪዎቹ ግቢውን ጥለው ጠፉ። ክቡራን ወዳጆቼ እና አድማጮቼ ኢትዮጵያ ብዙ ታሪክ አላት፣ ዓለማችንም ብዙ ታሪክ አለው እና ከዚህ መሀል ያመጣውላችሁ የአንበሳውን የመኩሪያ ና የገብሬን ታሪክ ነው። ኢትዮጵያ ብዙ አስደናቂ ታሪክ አላት እና በሌላ ጊዜ እስክንገናኝ ወዳችኋለሁ። ላይክ ሰብስክራይብ ሼር እያደረጋችሁ ቤተሰቡን ተቀላቀሉልኝ። አመሰግናለሁ፣ ወዳችኋለሁ።